ራሱኑ አንድ ሮማዊ ያዩና ወንበዴ ነው ይለዋል። ራሱኑ አንድ ግሪካዊ ያዩና ሞኝነት ይለዋል። ራሱኑ አንድ ክርስቲያን ያዩና የእግዚአብሔር ኃይል ለማዳን ነው ይላል። የዘላለም ህይወት አለ እውነተኛ አምላክ የሆን ከሆን አንተን የላከውንም ኢየሱስ ክርስቶስን ማወቅ ነው። ስለዚህ ነው ጳውሎስ አንተን ይበልጥ እንዲያውቁ አለና የመገለጥና የጥበብን መንፈስ እንድሰጣቸው መገለጥ ነው ለእግዚአብሔር ውለታ ዋልኩ አይደለም ያሉት። እግዚአብሔር ውለታ ዋልልኝ ምን አድርጎ? ለዚህ ስምህ መከራ የመቀበል እድል ኢትስ ኤ ፕሪቪሌጅ። እኩል ጎን ለጎን ቆሞ ሲሰበክ አንዱ እምን ያደርጋል? እሺ በጌታ ይሆናል። ያኛውስ? እምቢ ይላል። አሁን ሁሉም አንድ የተንጠለጠለ የ33 ዓመት ተኩል አይሁዳዊ ወጣት ያሉ፣ ክርስቲያኑ የእግዚአብሔርን ዘላለማዊ የማዳን ፕሮግራም ያያል። ጥበብ ማለት እሱ ነው። አጠገቤ ያለው ወንድሜ ውስጥ እግዚአብሔር በክብር ባለጠጋ የሆነ ርስት አስቀምጧል። ስሙኝ፣ የምስጋና ምክንያት መሆን በጣም ጥሩ አድርጎ መማር ብቻ ሳይሆን በጣም ጥሩ አድርጎ መሰጠት ነው። ጳውሎስ የሚችለውም በሙሉ አድርጓል፣ አስተምሯል፣ ዋጋ ከፍሏል፣ ሄዷል። ቀጥሎ ያለው የጳውሎስ ትምህርት ሳይሆን የእነሱ መሰጠት ነው። ስለዚህ ጳውሎስን እንዳይሰጋ ያደረገው የኤፌሶን ቤተ ክርስቲያን ቅዱሳን መሰጠት፣ ዴዲኬሽን በጣም ኮሚትድ ናቸው አሉ። ይተጋሉ፣ ይጸልያሉ፣ ኅብረት ያደርጋሉ፣ ወንጌል ይሠራሉ። ሰዎች በእነሱ ላይ ይጨምራል፣ ይማራሉ፣ ያስተምራሉ። ስለ እናንተ ሳስብ አምላኬን እግዚአብሔርን ሳላቋረጥ መሰ ሳላቋረጥ ማለት ምን ማለት መሰላችሁ? ትርጉሙ ትክክለኛ ትርጉሙ ዩካሪስቶ የምትል አንድ ግሪክ ቃል ነው የሚጠቀመው። ዩካሪስቶ ማለት ዝም ወክ እያርኩ ሴ ኤፌሶን ትዝ ይል ተመስገን። አልጸጸትም ኤፌሶን አልልም፣ ተመስገን። ምን አይነት ስጦታ ነው! ወንጌል ካላረገው በቀር ሰው ይህንን ሊያደርግ አይችልም። ይሄ እናንተ ጋር አለ። ይሄ የክርስትና ሰብስታንስ እናንተ ተገኝቷል። ወደ ላይ ሲባል በእግዚአብሔር ላይ ያላቸው እምነት፣ ወደ ጎን ለቅዱሳን ሁሉ ስላላቸው ፍቅር። ፍቅራቸው በምንድን ነው የሚገለጠው? አንዱ ለሌላው በመጸለይ ይጀምራል። አንዱ ለሌላው በመጸለይ ለአጠገባችሁ ላለ ሰው ምንም ከምታደርጉለት ጸልዩለት። እውነቴን የምነግራችሁ በገንዘብ መደገፍና እሱ ሌላ ቀጥሎ የሚሆን ነገር ነው። እሱንም የምትችሉትን ነገር አድርጉ፣ ግን ጸሎት ግን በአጠገባችሁ የምታቆት ሰው ጓደኛችሁ፣ ወዳጃችሁ በጌታ የሆነ ጸልዩ፣ ጸልዩለት፣ አግዘው፣ እርዳው፣ ደግፈው፣ ጸጋ ስጠው፣ ጸልዩ። አንዱ የተዘረፍነው ነገር እሱን አይደል? አንዱ ለሌላው መጸለይ እና ለቅዱሳን ስላላችሁ ፍቅር ማለት አንዱ አንዱን ይሻከመዋል በጸሎት አንዱ ለሌላው ይጋደላል በጸሎት የደከመ ካለ ያበረቱታል። ቀንበር የተጫኖ ካለ ሼር ያደርጋሉ። በርደን ይሄ እናንተ መሃል አለ። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ነገሮችን በጣም ሼር ስለመደራረግ ነው። መንፈሳዊ ነገር ማካፈል የሚችል ሰው ምድራዊ ነገር ማካፈል አይከብደው። በድካማችሁ አጠገባችሁ መቆም ከቻልኩኝ በጸሎት እናንተን መሸከም የምችል ከሆነ ያለኝን ነገር ማካፈልና መቆረጥ ማይነር ነገር ነው። እሱ በጣም አንገብጋቢና በጣም አሳሳቢ አደለም። እስር ቤት ውስጥ ነው እጁ በሰንሰለት እግሩ በግር ብረት ተያይዞ ኤፌሶን ስድስት ላይ የመጨረሻው ላይ ምን ይላል? ጸልዩልኝ። ጢሞቴዎስ ነው ቆሞ የሚያነበው። ያን ሁሉ መንፈሳዊ ዓለም አክሰስ ያደረገ ሰውዬ ጸልዩልኝ ይላል ጳውሎስ። ከእስር ቤት እንዲወጣ ነው ይባባላል? አደለም እና አፌን ስከፍት የምናገረው እንዲሰጠኝ እስር ቤት ውስጥ ሆኖ የት ነው አሁን ከዚህ በኋላ የሚሰብከው? ነገ ከነጎድያ ፍርድ ፊት እቆማለሁ እና ኮርት ላይ እንድሰብክ እና ፍርድ ቤት ስቆም የምናገረው እማቀውን እንዳላወራ እንዲሰጠኝ እና የፈራጆቹን የነ ቄሳር ልብ እንዳቀልጥ ቄሳር እጁን አንስቶ ጌታን እንዲቀበል ጸሎት እኮ ይሄ ነው። ነፍሰ ገዳይ ንጉሥ ቄሳርን እንዳንበረክከው በዚህ ጸሎት አደል። እና አግሪጳ ዳርዳር ያሉት ለመዳን አግሪጳን እኮ ብትንትኑ ነው ያወጣ እኮ በዚህ ጸሎት ነው። ጸሉ ልኝ የምናገረው እንዲሰጠኝ አለ። ሰውየው ሄዶ ቆመ። አግሪጳ ፊት ተሰጠው የሚናገረው። የሚያስገድል ጉዳይ ይዞ አግሪጳ ልፍተው አለ። አልፈታም አለ። ምን ነው አሉ። ለቄሳር ይግባኝ ብያለሁ አለ። እንደሁም እኮ ፊሊክስ የሚባለው አገረ ገዢ በድብቅ እያስጠራው ይላል እኮ ጳውሎስን። ትዝ ይላቸዋል። እስር ቤት እኮ አስጥሎታል እና በድብቅ እያስጠራው እስቲ ንገረኝ ይለዋል። ተቀብለ ስታወራ እኮ ጥሩ የምታውቀውን ስታወራ ነው እንጂ ተቀብለ ካወራ ብትንትኑ ነው የሚወጣው። በአንተ አቅም የማይደረስ ቦታ ትደርሳል። አትችለውም አንተ። እግዚአብሔር የሰው ልብ ያቀልጣል። በአንተ እንጂ የተለየ ቋንቋ እኮ አታወራ የሚታወቅ ነገር እያወራ ተቀብለ ሲሆን አኖይንት ያደረገዋል የመጀመሪያ የጳውሎስ ጸሎት ይሄ ነው የምስጋና ምክንያት እግዚአብሔር ያርጋችሁ ሁለተኛው ጸሎት ምንድ ነው የሚለው ከምስጋናው ቀጥሎ ያለው ቁጥር 17 የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ በጣም እኮ የሚገርም ሰው ከሆነ አደለ የሰውዬ እግዚአብሔርን እንድታውቁ አደለም የሚለው ቃሉ ይበልጥ እንድታውቁ ነው የሚለው ያ ቃሉ ማለት ነው የተወሰነ አላቸው ማለት ነው። መረዳት፣ የሚያውቁት ነገር አለ፣ የገባቸው ነገር አለ። በክርስትና ሲኖሩ የተረዱት የተወሰነ ነገር አለ። ጳውሎስ ግን እንደዚህ ይላል፣ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ እርሱን፣ እግዚአብሔርን እንድታውቁ፣ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አሁን ምስጋና ነበር፣ አሁን አሁን ደግሞ ልመናና ምንድን ነው የምትለምንልን ጥበብና መገለጥ ስጣቸው ለምን የበለጠ እንዲያውቁ ጸሎት ነው ኢየሱስ ቆሞ እየጸለየ የዘላለም ሕይወት አለ እውነተኛ አምላክ የሆንከውን አንተን የላክኸውንም ኢየሱስ ክርስቶስን ማወቅ ነው የዘላለም ሕይወት ራሱ አንተንና እኔን በማወቅ ውስጥ መኖር ነው ስለዚህ ጳውሎስ ሲጸልይ ምን አለ አንተን የበለጠ እንዲያውቁ የዘላለም ሕይወት እሱ ነው የዘላለም ሕይወት ቁጥር ስፍር ለሌለው ዘመን ብሎ መኖር አይደለም። እንደሱ ቦሪንግ ነው አሰልቺ ነው። ለምንድን ነው መሬት ላይ ስንኖር ፍንድቅ ፍንድቅ ሳቅ ሳቅ እያለ እንደስ ደስ እያለን የምንኖረው? የዘላለም ሕይወት ይሄ እግዚአብሔርን በማወቅ ውስጥ መኖር ምንድን ነው። ክርስቲያን ስትሆኑ ጨርቅ አትቀይሩም። ክርስቲያን ስትሆኑ የሆነ ነገር አትሆኑም። እሱ አይደለም ልዩነታችን። እግዚአብሔርን በማወቅ መኖር ነው። ብርሃኑ እሱ ነው፣ በመገለጥ የሚገኝ እውቀት ስለዚህ ነው ጳውሎስ አንተን ይበልጥ እንዲያውቁ አለና፣ የመገለጥና የጥበብን መንፈስ እንዲሰጣቸው። መገለጥ ነው፣ መገለጥ አብ ሊገልጥለት ካልወደደ በቀር ወልድን ሊያውቅ የሚችል የለም ነው ተብሎ የተጻፈው። ሊገልጥለት ካልወደደ በቀር፣ ካልተገለጠለ አታቅም። በጣም ጥሩ ተደርጎ ስለተሰበክን አይደለም የመጣ ነው። ከእኛ ተሻለ ተሰብከው እምቢ ያለዋሉ። ብርሃን አግኝቶ ነው ተገልጦ ነው። በጣም ጥሩ አድማጭ እንደሆናችሁ ራሳችሁን አትቁጠሩ። ብርሃን የሰበሰበ የሰበሰበን፣ በፍጹም የእኔ ኤፈርት አይደለም። ይሄ የእግዚአብሔር ብርሃን መገለጥ ነው። ክርስትና ለዛ ነው እየተሰቃየ የምታመሰግነው። ለእግዚአብሔር ውለታ ዋልኩ አይደለም ያሉት፣ እግዚአብሔር ውለታ ዋልልኝ ምን አድርጎ፣ ለዚህ ስምህ መከራ የመቀበል እድል፣ ኢትስ ፕሪቪሌጅ። በመጋዝ ተሰነጠቁ ሚል አንብቤ የነበር አው መገረፍ ጀመርኩ። በመከራ እንድታመሰግን የሚያደርገ ብርሃን ነው። መረጃ እንዴት አይሆንም አይሆንም ብርሃን ሲያገኝ መገለጡ ሲወርድ ላይ ላይ ስለ ጌታ ብለ የምትከፍለው ነገር በሙሉ ደስታ ነው። ተገለጠ ማለት ብዙ ሰው ያላየው ነው ያየው ማለት ነው። እኩል ጎን ለጎን ቆሞ ሲሰበክ አንዱ እምን ያደርጋል፣ እሺ በጌታ ይሆናል። ያኛውስ እምቢ ይላል። በጣም የተሻለ ሊሆን ይችላል እምቢ ያለው ሰውዬ ለመረዳት በጣም በትምህርት ደረጃው ከፍ ያለ ሊሆን ይችላል። በጣም ነው የሚያስደስተኝ ክርስትና እጅግ ሊቅ የሆነውን ጳውሎስን፣ ሊቅ ነው ጳውሎስ፣ በጣም ሊቅ ኢንተለጀንት ነው፣ በጣም ስኮላሩን ጳውሎስንና ፊደል ያልቆጠረውን አሳጥማጅ ጎን ለጎን ቁጭ አድርጎ አገልጋይ ያረጋቸው። ጳውሎስ ወደር የሌለውን ምሕረቱን ለማሳየት ከኃጢአተኞች ዋናውን እኔን አዳነኛል። እችዬ ነው አይደለም ያለው ብርሃን ያገኘኛል አየውትን ቢልለው አልችልም አለ። ጴጥሮስስ እዛ በመገለጡ ተራራ ላይ አዎ አየውታል። ሁለቱም አየን ያሉት መገለጥን የሰበሰበን ትክክለኛ የጥበብ ትርጉም ትክክለኛ ትርጉሙ ከነገሮች በስተጀርባ የነገሮችን ምንጭ ማግኘት ማለት ነው። ትርጉሙ ሶርሱን ማግኘት ማለት ለምሳሌ፣ አሁን የተሰቀለ ክርስቶስ የተሰቀለውን ክርስቶስን ፊትለፊቱ ላይ የተወሰነ ለምሳሌ አይሁዳዊ፣ ሮማዊ፣ ግሪካዊ፣ ክርስቲያን ብታቆሙ አይሁዳዊ ያየውና የተረገመ ነው ይለዋል። ይው ራሱን ነው ራሱኑ አንድ ሮማዊ ያዩና ወንበዴ ነው ይለዋል። ራሱኑ አንድ ግሪካዊ እና ሞኝነት ይለዋል። ራሱኑ አንድ ክርስቲያን ያዩና የእግዚአብሔር ኃይል ለማዳን ነው ይላል። አሁን አንድ የተሰቀለ ነገር ነው የሚያዩት። ክርስቲያኑ ምንድነው ያየው? የተሰቀለበትን ምክንያት ነው ያየው። አሁን ሁሉም አንድ የተንጠለጠለ 33 ዓመት ተኩል አይሁዳዊ ወጣት ያሉ፣ ክርስቲያኑ የእግዚአብሔርን ዘላለም የማዳን ፕሮግራም ያያል። ጥበብ ማለት እሱ ነው። እግዚአብሔር የመገለጥንና የጥበብን መንፈስ እንዲሰጣችሁ ሲል ከሚነገረው ነገር በስተጀርባ እግዚአብሔር በዚያ ጉዳይ ላይ ያለውን ዘላለማዊ የማዳን ፕሮግራም እንድትረዱ ጸልያለሁ። የመጨረሻው ጸሎት የልቦናችሁ ዓይኖች እንዲበሩ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ አደለ ሚለው። ይህንን የተረዳ ሰው ቸርች ውስጥ መኖር አይከብደውም። ክርስቲያን ሆኖ መኖር አይከብደውም። በቅዱሳን ዘንድ ያለ የርስት ክብር ባለጠግነት አጠገቤ ያለው ወንድሜ ውስጥ እግዚአብሔር በክብር ባለጠጋ የሆነ ርስት አስቀምጧል። የልቡ አይን ሰው ሲበራ አጠገቡ እግዚአብሔር ያስቀመጠለት በክብር ባለጠጋ የሆነ ርስት አለ። አጠገቤ ባለው ወንድም ውስጥ ያለውን እግዚአብሔር ለቤተ ክርስቲያን በረከትና ጥቅም አድርጎ ያስቀመጠው ነገር እጠቀማለሁ። ሁሉም ውስጥ የተቀመጠ በክብር ባለጠጋ የሆነ ርስት አለ። እጅ የሚሰራውን ስራ በምንም ታምር እግር አይተካው። እጅ የሚሰራውን ስራ በምንም ታምር አይን አይተካው። የብቻውን እሱ ለአካል የሚጠቅመውን ያክል ሌላ እሱን ተክቶ ሊሰራ የሚችል ምንም ነገር የለም። አጠገቤ ያለው ወንድሜ ውስጥ በክብር ባለጠጋ የሆነ ርስት አለ። ያለሱ ሙሉ አልሆንም። ጳውሎስ ይህንን ዋጋ ሰጥታችሁ ኑሩ፣ ይሄንን እንድትረዱ እየጸለይኩ ነው። ይሄ ምን ጸሎት ያስፈልጓል? ጳውሎስ ኖ ኖ ኖ ኖ መንፈሳዊ ነው ጉዳዩ። አንደርስታንድ ማድረግ መንፈሳዊነት ነው። እንደውም ምንድን ነው የሚለው? ደካማ ለሚመስሉን የሰውነት ክፍላችን የበለጠ ክብር ሰጥቷቸዋል ይላል። ቫሊዩ የማይሰጥ የሚመስሉ እና ለማይታዩት ለተደበቁት በጣም ለሚተጉት በጣም ለሚጸልዩት በጣም ተደብቀው ተንበርክከው ኡ እያሉ እያማጡ እያለቀሱ የሰዎች መዳን አንገብግቧቸው ተንበርክከው እግዚአብሔር ወይ ባክ፣ ተመልከት ተመልከት፣ ባክ እያሉ እያለቀሱ የሚኖሩ እኮ አሉ። ፐብሊክሊ ግን ብቅ የማይሉ ማለትም የማይፈልጉ ግን በቃ በጓዳ እያማጡ እኮ የሚኖረዋሉ። እነሱን አክኖሌጅ የሚያደርጋቸው ባለቤቱ ነው። ጳውሎስ ግን ማንኛውም በጌታ የሆነ ቅዱሳን መካከል ያለ ማንኛውም ሰው በክብሩ ባለጠጋ የሆነ ርስት አለው። ርስቱ ሁለት ነው። አንዱ ዘላለማዊ ነው። አንዱ አጠገቡ ውስጥ እዛ ውስጥ ጎደል ብለን እንዳንጨርስ ይህንን የክርስቶስን ውበት ለማምጣት እንድትያያዙ፣ አንዳችሁ ሌላችሁ ውስጥ ያለው ነገር ምን አይነት ክቡር እንደሆነ እንድትረዱ ጸልያለሁ ይላል። ከእናንተ ጋር በተያያዝኩ መጠን የክርስቶስ አካል ይገነባል። ስለዚህ ጳውሎስ በጣም ትልቁ ፒክቸር ፊቶ አለ። ያንም ፒክቸር ለማምጣት ግን እዚህ ጋር ያለውን ቦንዴጅ መስራት አለበት። አራተኛው ጸሎት እንደሚለው ለእኛ ለምናምን ነው አይደል ሚለው? ለሚለው ለእኛ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት እንድታውቁ፣ ለእኛ ለምናምን ነው። ኢቭን የኃይሉ ታላቅነት ጸሎት ነው። ይሄም ጸሎት ነው። ይዘ እንድትረዱ፣ ምንድን ነው የምንረዳው? ለእኛ ለምናምን በቅዱሳን መካከል በቤተ ክርስቲያን እግዚአብሔር ኢንቨስት ያደረገው የኃይሉ ታላቅነት አለ። ኃይል አለ አይደል ሚለው የኃይሉ ታላቅነት ነው የሚለው። እግዚአብሔር ከተገለጡና ካሳየን ኃይሎች መካከል እጅግ ግዙፉ ኃይል ማለት ነው። አሁን እንዲመጣ የሚለመን ብቻ ሳይሆን ቤተ ክርስቲያን መካከል እግዚአብሔር ያስቀመጠው ነው። ኢትስ ኦሬዲ ጊቭን፣ ተሰጥቷል። ለቸርች እና እንድታውቁት ኃይሉ ይህንን ያክላል ሳይሆን የሚለን ኃይሉ ሲመጣ የሚሰራው ሥራ አለ ብሎ፣ ይሄ ኃይል ታዲያ የት መጥቶ ሰርቶ ያውቃል ስትሉት፣ ከጌታ ከኢየሱስ ክርስቶስ ጋር ትንሳኤ አደለ የሚያያይዘው እና ይህንን ኃይል እግዚአብሔር አው ወደ ልጁ ወደ ኢየሱስ መቃብር ላከው፣ አለ ወደ ኢየሱስ መቃብር ሲልከው ይሄ ኃይል ኢየሱስን በአንዴ ስድስት ነገር አድርገው፣ በአንዴ አንደኛ ከሞት አስነሳው፣ ሁለተኛ በቀኙ አስቀመጠ፣ ሶስተኛ ከስም በላይ ስም ሰጠ፣ አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው፣ አምስተኛ ሁሉን ከእግሩ በታች ያስገዛለት፣ ስድስተኛ የቤተ ክርስቲያን ራስ አረገው። ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። እግዚአብሔር እንዴት ያለ ግዙፍ አምላክ ነው የተባለው፣ ይህንን ኃይል የላከ ቀን ነው። ይሄ ኃይልው ይህንን ሁሉ አዲስ ኪዳን ላይ ያለ ትልልቅ ነገር የሰራ ኃይል ነው። ይህንን ኃይል ታዲያ እንዲሰጠን ለምን ስትሉት አለ እናንተ ማለ እና እንድታውቁት ትጸለያለሁ። ለምንድነው የምትፈጥነው? ለምንድነው የምትሮጠው? ለምንድ ነው የምትታገለው ለምንድነው ከፊት ይልቅ እፈጥናለሁ፣ ቸኩላለሁ የምትለው? ስትሉት የመጀመሪያው ክርስቶስንና የትንሣኤውን ኃይል እንዳውቅ። ምን ማለት ነው ጳውሎስ እያለ ያለው? የትንሣኤውን ኃይል እግዚአብሔር ኢየሱስ ክርስቶስን ከሞት ያስነሳበትን ይህንን ኃይል እኔ መሬት ላይ እንድኖርበት እያለ ነው። ኢየሱስ ከሞት ተነስቶ በአባቱ ቀኝ ተቀምጧል። በዚህ ኃይል አው ሞት ተሸንፏል። በዚህ ኃይል አው እግዚአብሔር ሰይጣንን ዲስአርም አርጎታል። አው ማዕረጋቸውን ቆርጦ አደባባይ ላይ እርቃናቸውን አሳይቷል። በዚህ ኃይል አው እኔ ገላትያ፣ ኤፌሶን፣ ሮም፣ ኢየሩሳሌም ወክላርግ በዚህ ኃይል እንዳውቀው ማለት እንድራመድበት፣ ልስበክበት፣ ልኑርበት፣ ላገልግልበት የቤተ ክርስቲያን ራስ ክርስቶስ የተደረገበት ይሄ ኃይል አለ። ቤተ ክርስቲያን በህይወት ድል እያደረገች የምትቀጥለው በዚህ ኃይል ብቻ ነው። ወዳጆች ኃይል ያስፈልገናል፣ ይሄ ኃይል ያስፈልገናል። ይህንን ኃይል ኤክስፔሪየንስ ማድረግ አለብን። በዚህ ኃይል መመላለስ፣ በዚህ ኃይል ሰርቭ ማድረግ፣ በዚህ ኃይል በህይወት መኖር፣ ይህንን ሊሰጥ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱስ አለሆንን ለእኛ ይሄ አቬለብል ነው፣ የተዘጋጀ የቀረበ ነው ወዳጆቼ። ይሄንን ተቀብለን ምንም እንዳልተቀበለን እንዳን ነው። ይህንን የሚያክል ነገር እግዚአብሔር ኢንቨስት አድርጎብን ምንም እንዳልተቀበለ ሰው ሆናችሁ እንዳትኖሩ። እግዚአብሔር ቸርችን እንደዚህ ነው ያረጋት፣ ባለስልጣን አርጓታል፣ ኃይል አፍስሶባታል። ስለዚህ ዝም ብላ መሬት ላይ ያለች አንድ ኦርጋናይዜሽን አደለችም፣ እግዚአብሔርን ወክ ላይ ተቀመጠች አካል ናት። ስለዚህ ቤተ ክርስቲያን እናንተ ሙቭ ስታደረጉ ሰማይ አብሯችሁ ይንቀሳቀሳል።